የሚሆነው ስለማይታወቅ አማራ አላጠፋ ነው አለ። ምስጢሩ ነው እንዳይቀር ለምን አፉን አውጥቶ እንደዚሁ አማራ አላጠፋ ነው ብሎ እንደዚህ ነገረ። አሁ እያፈረስኩ ነው አለ አብይ። በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድን ነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በሰባት አመቴ ነግራይ ነበር እሱ ቁልፍ ጉዳይ ነበር ሌላው ዋታታ ነው እና እሱን ክሪቲካሊ ማየት ነበረብን ያዩ ሰዎች ነበሩ ዛት ኦፍ ማይ ፌል ንጉሳዊ ስርዓት ነው የሚመሰረተው አለ ዲሞክራሲ የሚባል ነገር ከዚህ በኋላ የለም ፍት ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይሶ ፈጣሪ ነው ይሄን ቦታ የሰጠኝ ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለውም ነገር ይሄ የኢትዮጵያ ህዝብ ታገለ፣ የኦሮሞ ህዝብ ታገለ፣ የኦሮሞ ጥያቄ፣ የአማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን የኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበረው። ወደፊት የሚሰራው ደግሞ ተጠያቂነት የለብኝም እኔ ንጉስ ነኝ አለ። እሱን ማየት ነበረብን። ክሪቲካል አላየሁም። እሱ ያው በኋላ ነው እነዚህ የአማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው። ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው ለድርጅቱ ለሰላም ሚኒስቴር ለሚኒስትሩ ተጠሪ የሆኑ ሁሉንም አውጥቼ አወስጃለሁ። ብቻውን አቁሚያለሁ። እንዳያችሁት ለብናልፍ ሰጥቻለሁ። ሰጥቷል። ያን ስጡ ስላለ ሰጥቻለሁ። ሶ ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ሰላም ሚኒስቴር ዜሮ ነው። ሁለት ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም። ከዛ ምን አደረገ ሀያ ስምንት ላይ ሰላም ሚኒስቴር ላይ መደበኝ ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስቴር ሚኒስትር ዴታ ነው ያለኝ። ይሄ ለእኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር። ሶስቱ የሚፈልገው ምንድን ነው የሚለውን ገመገምኩ። ሶ አኩርፌ እንዲወጣ ነው የሚፈልገው። እሱ ሶ አኩርፌ አልወጣም፣ እቀጥላለሁ፣ እቀበላለሁ። እዛ ሆኜ ግን ለወከልኩት ህዝብ ድምፅ መሆኔን እቀጥላለሁ ብዬ ወስኜ ቀጠሉ። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ። ይሄ ግርግር ፈጠረ። በግርግሩ ተገናኘን። ጠራኝ ማለት ነው፣ ፈልገ ያልቻልኩት ፈልጋለሁ ብዬ ያልቻልኩት። ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልን አነሳለኝ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልጉ እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ። ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል። ማለት እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም። ሐምሌ 2014 መጣ። ያኔ ደግሞ ማይክ ተዘጋብኝ። ጫፍ ላይ ማይክ ሲዘጋብኝ ያው ማለት የነበረብኝን ያሰፉትን በጽሁፍ ለቀቁ እና በኋላ ከሚዲያዎችም ጋር የነበረውን የማፊያነት አካሄድ በግልጽ ተናገርኩ። እሱም ግርግር ፈጠረ እና ታሞ ነበር። እሱ ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኝ ጠርቶ፣ ያው የተወሰኑ ነገሮችን አነሳልኝ። ለምንድን ነው አንተ ከጠላት ጋር የምትደዋወለው አለኝ። ቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሚኒኬሽን በኔ ሌቭል የነበረ ሰው ነው እንተዋወቃለን። እኔ ሲናገር እና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው እየሆነ ያለው ሌላ ነው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 እነ ገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው ያው እሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ምስጥሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ። አዎ እያፈረስኩ ነው አለ እኔ እኮ እየጠየኩ ያለሁት ኦሮሞ ሕዝብ ነጻነት እንዲያገኝ ፍት እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም አልፈልግም አልፈልግም፣ አልኩት እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ከዚህ በኋላ እኔ ጥያቄ ጠየቅኩ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ አካባቢ ሰኔ መጀመሪያ አካባቢ እነ ምልከሳም የነበሩበት በርካታ ሰዎች ጠርተው ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ አለ። ስለዚህ ጥበቃ ይደረግለት አለ። ከዛ በመነሳት ሰባት ጥበቃ ተመደበልኝ፣ አምስት ቤት የሚጠብቅ ሁለት ከኔ ጋር የሚንቀሳቀስ ግን ምን ሆኗል? ጥበቃ ተነሳ ማለት ነው ያልኩት ምንም ነገር አይደለም። የጻፍ ነው፣ ይተግበር ነው። ተጠያቂነት መኖር አለበት ብለናል፣ ቃል ገብተናል። ያጠፋ ይጠየቅ ነው። ህዝብ ደግሞ ዋጋ የከፈለው ለነጻነት ነው፣ ዋጋ የከፈለው ለልማት ነው፣ ዋጋ የከፈለው ለፍትህ ነው፣ ለእኩልነት ነው። የመረጋገጥ አለበት አልኩ፣ ሌላ አላልኩም። ግጭታችን እዚህ ነው። ሶ ይሄንን በማንሳቴ ጥበቃዬ እንድነሳ ተደረገ ማለት ነው። ሶ ጥበቃ ተነስቷል። ደግሞ የደህንነት ስጋት እንዳለብኝ ታውቃለህ፣ ለኔም ነግረኸኛል። በዚህ ጊዜ ሰው እንኳን ቢያጥራችሁ ጠመንጃ ለምን አትሰጡኝም? መሳሪያ ለምን አትሰጡኝም? ራሴን እንዲጠብቅ ለፌዴራል ፖሊስ ንገርልኝ አልኩ። እኛ እንገልህም፣ የሌሎች ግን አያገባንም ማለት ይህን። ኮንክሉዥን ምን አትመታው? ጠላት ማን ነው አልኩት እገሌን አጠፋለው ሲል አይ ሄኔ ጥያቄ አይደለም፣ አልፈልግም አልኩት። ስለዚህ መጠበቅ የለብህ፣ መሞት አለበት።